ከአቅም በላይ ከዚህ ዛሬ ጠንካራ ነኝ። እኔ ምንም እንዳይ ምንም የሚመስለኝ ነገር የለም። ግን በዛ ጊዜ በጣም ስድብ ስላበዙብኝ፣ እናቱ አውሮሞናት እናቱ አውሮሞናት ስለሚሉ እልህ ስላለብኝ አውናት አልኩኝ። ከዛ ደግሞ መለሰና ሞጣ ደግሞ እናቱ አደሬናት አደሬናት ሲል ደግሞ ሞጣ ቤት ደግሞ ገብቼ እናትሽ ምንድናት ሲል ደግሞ አደሬናት አልኩኝ። ለምን እሱን አትፖስቱትም? ለምን እሱን አትፖስትም? ዛሬም ተነስታችሁ የቤታናት ጋሞና ብትሉ ጋሞናት ነው የምለው። ቢከስ ከእናንተ ጋር ክርክር አያስፈልግም። ሰዎችን ስታስረዷቸው ስታስረዷቸው ስታስረዷቸው ስታስረዷቸው እውነትን ይዛችሁ ስታስረዷቸው የማይገባቸው ከሆነ አሁነኝ ማለት ነው። በቃ ባጭሩ ምን ያመጣሉ ነው ካልኩኝ ደግ አልኩኝ ነው። አረኔ ጋይስ ሶኬ ችግር የለውም። እና የእኔ ግን ያዘንኩባችሁ በጣም በብዛት የጎጃም ልጆች ላይ ነው። ይህን ያክል ለምን ከሌላው ከጠላት በላይ ይህን ያክል እዚህ ቲክቶክ ላይ ስታቁኝ ረጅም ዓመት ምን ያህል እንደተሰደብኩኝ ምን ያህል እንደተቀጠቀጥኩኝ ታቃላችሁ። ምን ያህል ማለት ነው። ኦፍኮርስ ባልን ባልን እንዳው ይገርማችኋል። ያ ሁላ በዛ ቅጥቀጣ ናት ናት እያሉ ሲጨቀጭቁኝ ኢትስ ኦኬ። ጎንደር አሉን? ዳስ ፋይን። ምን አቃጠለሽ እንዴ? እኔ እኮ ጎንደር እኮ አማራ ነው እንዴ። ለምን እናንተ ጎንደር ላይ ፎከስ አደረጋችሁ? ለምን ፎከስ አረጋችሁ ጎንደር ላይ? ጎንደር እኮ አማራ ነው። ጎንደር ነኝ ብል አማራ ነኝ አልሽ ብላችሁ ለምን አቀጠቁጡኝም? ጎንደር ብቻ እኔ ጎንደር ነኝ፣ ጎንደር ነኝ ብዬ አይደለም አማራ ነኝ ብዬ ነው። ጎጤን ከጠየቃችሁኝ ግን ከሸዋና እንዴ ትንሽ አታፍሩም? የስሜን የቤተሰቦቼን ስም ሙሉ በሙሉ አሳይቻችሁ እንኳ እንደናንተ ምቀኛ መርዝ እኔ በህይወቴ ጎጠኛ ይቻላል ክርስቶስን። ምን ሆናችሁ ነው? እሬ ጎጃም እጆች ምን ሆናችሁ ነው? እኔ ርስታችሁን አልወረስኩባችሁ እኔ ወጥቼ ጎጃምን ተሳድቤ አላቅ ጀግኖቻችሁን ሳድቤ አላቅ ምንድን ነው ችግራችሁ ከእኔ እኔ እንድትወዱኝ ግዴታ ጎጃሚኔ ማለት አለብኝ አማራ ካልኩ በቂ አይደለም እንዴ ምንድን ነው ችግራችሁ ዝም በይ ባክሽ ጎጠር እየተላሽ አታታባይ ብላት ወይ ሰይጣን ይብላሽ እናንቺ ሸርሙ ጣልሽ እናንተ ገዳፈኞች ናችሁ አፋችሁን እየከፈታችሁ ክፉ እንድናገር የምታደርጉኝ የድቃላ ልጅ ድቃላ ድቃላ ልጅ እንዴ እግዚአብሔርን ገይጽ ይህን ያክል ሊበሉኝ ነው እንዴ? ምን እስኪ ቁጭ ብላችሁ አስቡትኝ። ካለኔ ሰው የላቸውም እንዴ? እናቷ ቤታ አውሮ ማለት ስትሰድቡኝ፣ ታዲያ ምን ላድርጋችሁ? እናቷ አውሮሞ ናት፣ እናቷ አውሮሞ ናት። እስኪ ተመልከቱ ማይሳደ ይሄ እኮ ቪዲዮ እኮ የቅርብ ቪዲዮ ነው። ከማሜ ላይ የገዛሁት ሺቲ ነው። የምታስታውሱ ከሆነ ማሜ ጣም የምታጫውተው፣ ከማሜ ላይ የገዛሁት ሺቲ ነው። ይህን ያክል የቆየ ቪዲዮ አይደለም። ግን ምንድን ነው ይህን ያህል ቅናት ይህን ያህል ምቀኝነት ምንድን ነው? ከጠላት በላይ ጠላት ላይ ላ የምትሆኑ የኛዎቹ፣ ይህን ያክል ለምጠሉት ያንን አካባቢ። እረ እኔ በጣም ነው የማዝነው። ክርስቶስን ኖ ጋይዝ እናንተ እኮ አደለም። አይ ኖ እንደምትወዱኝ ምናምን እኮ አውቃለሁ። የምታከብሩኝ ብዙ ልጆች አለ። ግን እኔ የሚያሳዝነኝ ከሌሎቹ ከሌሎቹ በቃ እኔን አይወዱኝም፣ ጠላቴ ናቸው ከምለው፣ በላይ የጎጃም ልጆች ይህን ያክል ምንድን ነው ያደረግኳችሁ? ምንድነው ምንድነው በቃ ምንድነው ከእኔ የምትፈልጉት? አስ ምንድነው የምትፈልጉት? እኔ ማወቅ ነው የምፈልገው። ምንድነው ችግራችሁ? አንድ ቀን እርጅ ስትሉ በየቦታው እየመጣሁበት ተንከራተትኩበት፣ ድምፅ በሆንኩላችሁ ምንድን ነው ፍላጎታችሁ? ላይ ከኔ ገብርኤልን ቁጭ ሊገባኝ አልቻልም? እኔ ኮ ጎንደር ነኝ ያልኩት ኮ ስለጠየቃችሁኝ ነው፣ ጎጤን እንጂ ማንንም ሰው እኔ ኮ አማራ ስለው የምታቁት። ምንድን ነው ችግራችሁ ከኔ እንዴ? በቃ እኔ እናቴ ትሙትን የምናደደው በሌላ ሰው አይደለም። እኔ ሌላ ሰው ይስደበኝ፣ ሌላ ሰው እንደፈለገ ያመነጫጭቀኝ፣ የእኛ ልጆች ግን ችግራችሁ ምንድን ነው ከኔ እናንተ? በቃ ግዴታ ሰው እንድትወዱ ያልሆንኩት ነኝ ማለት አለብኝ። ድንበይ እባክሽ እበት ኦሮሞ ነኝ ትላለች። እንደ እናንተ አይነት መከረኞች ፊት ናችሁ። እልህ ስታስይዙኝ ለማበሳጨት ወጥቼ ነኝ እያልኩኝ ነው እንትን ያልኩት። አሁን ላይ ጅል አይደለሁም ደነዞች። በእናንተ ምክንያት ነው፣ በኮመንት ምክንያት እየተደራቸችሁ ዛሬ ጠንካራ ነኝ። እኔ ዛሬ እኔ ጠንካራ ነኝ። እንደፈለጋችሁ ብትሳደቡ ኮመንት ምንም አይመስለኝም። እኔ መደወልም ካስፈለገ እኔ ኮ ችግር የለብኝም። እናንተ ደደቦር ኮች ማለት ነው። ቆይ በዚህኛው አካውንት አንዴ ልግባ፣ አንዴ ቆይ ልግባ፣ አንዴ ቆይ ልግባ። ሶሪ ጋይስ ሩጣ አንዴ፣ ሶሪ አንዴ ሩጣ ይላችሁም ኖ ጋይስ፣ እኔ እልህ ስለሚዘኝ ነው። በአካል አግኝቼ ብደባደባቸው እንዴት ደስ እንደሚለኝ፣ አፋቸውን ለሚቀዝኑ ማለት ነው። ግን ምንድን ነው ይሄን ያክል ምንድን ነው ቅናታችሁ ከኔ እንዴ? በስማም ምንድን ነው ምቀኝነታችሁ? ምንድን ነው ምቀኝነታችሁ ላይክ፣ ምንድን ነው ምን አርጊ ነው የምትሉኝ? ምን አርጊ ነው የምትሉኝ? እኔ ሁላችሁ ጋይስ ችግሬ ኮመንት ላይ ብዙ ብዙ ጊዜ የምትመክሩኝ እናንተ ላይክ እንደዚህ አትበይ። ታዩ እልከኛ ነኝ እልህ ስለሚያስይዙኝ ላይክ እስኪ ምን አባታቸው ያመጣሉ፣ ይሄ ስለማስብ ነው። እኔ እናቴ የትሙትን እኔ እናቴ ኦሮሞ አደለች። እናቴ ኦሮሞ ብትሆን በዚህን ያክል ልክ ሆና ማፍርባት አይደለሁም። እኔ ሞጣ ቤት ራሱ ገብቼ ሞጣ ቤት ራሱ ገብቼ እናቴ አደሬ ናት ብያለሁ። ለምን እሱን አይፖስቱትም? ያው ያልሞተ ሞጣ አለ እናቷ አደሬናት ሞጣ ሲል ገብቼ እስኪ ምን ያመጣሉ? እዬ ከነባዳና ጋው እናቴ እኮ አደሬናት ሞጣ ብየዋለሁ። ለምን አትፖስቱት? ምሱን ኦሮሞ ኦሮሞ ሲሆን እኔ ባይዘዌ ኦሮሞነት የሚያሳፍር ብሔር አይደለም። የሰው ልጅ የሚሰራው ተግባር እንጂ የሚያሳፍረው። ብዙ ጥሩ ጥሩ የኦሮሞ ልጆች አሉ። ምንም የሚያሳፍር ነገር አይደለም። ግን እልህ ስለምታስ ይዙኝ ነው እናት እናቷ ስለምትሉ ወጥቼ አዎ ናት ያልኩትኝ እልክ ነው። ዛሬ ግን ሊያንም ቪዲዮ ይዛችሁ እኔ የሚያሳዝነኝ እኔ ችግር የለውም ያችን ቁርቲ ምናምን የኔ ዘር አይደለች። ግን የጎጃም ልጆች ምንድን ያደረግኳቸው? እውነት ላይክ ማወቅ ነው ምፈልገው። ገስት ላይ ያስገብቻችሁ ማወቅ ነው ምፈልገው። የጎጃም ልጆችን ምንድን የበደልኳችሁ? ምንድን ነው ያደረግኳችሁ? ላይ እርዳታ በጠየቃችሁን ቁጥር ተሳትፌ እናውጣ፣ አንተ ዲቃላ ልጅ ይው። እነዚህ ናቸው አሁን እንትን የሚሉ መጥፎ ቃል እንድናገር የሚያደርጉኝ። ታውቃላችሁ እርዳታችሁ ላይ ተሳትፌ ድምፆኝ የላችሁ ላይክ ምንድን ነው ከኔ የምትፈልጉትኝ? አንድ ቀን ወጥቼ እንኳን ማለት ነው የእናንተ ላይክ ምን ልበል የእናንተ እኔ ልበል እንጂ ዘንድሮ ወጥቼ ልህ እኮ ስለሚዘኝ ነው ማይጋል ወጥቼ አንድ ቀን ዘመነ ካሴን ተሳድቤን ማላውቅ አንድ ቀን ጎጃም ይሄ ነው ብዬ ወጥቼ ተሳድቤ ማላውቅ እየሰደባችሁኝ እንኳን በእናንተ ቪዲዮ እንኳን ስንት ጊዜ ነው ቪዲዮ የሰራሁት? ላይክ ምንድን ነው ከኔ የምትፈልጉት ላይክ ላይክ፣ ምንድን ነው የምትፈልጉት? ነገሩኝ እንዴ! ይህን ያክል ጎንደር ነኝ ማለት ላይክ እንደዚህ ይህን ያክል ያሳብዳል? ይህን ያክል እንትምትሉት ና ውጭ፣ አንቴ ሸርሙጣ ልጅ ነ ውጪ፣ ዲቃላይ፣ ዲቃላ ልጅ ነ ውጪ አህያ እነዚህ ናቸው እኮ ወይኒ ጌታ ወይ እንድንዚህ አይነት ሰዎች ያጥፋችሁ ይዟችሁ ይደደብ። ምቀኞች፣ ምቀኛ ቅናተኞች፣ በቃ ቅናተኛ፣ በራሳችሁ ማትተማመኑ በራሳችሁ ማትቆሙ አህዮች፣ ሊበሉኝ ደረሱ፣ በቃ ሊበሉኝ እንዴ። እኔ እኮ የሚያቃጠለኝ እኮ የኛ ልጆች እነዚህ አህዮች ለእናንተ ስንቱን ነው ስንቱን ነው ዛሬ ወደ አንጀቷ በሚል ላይ ይተረጠራል ያሉኝ፣ እኮ አማራ ተነካ ብዬ በመቆሜ ነው። አንድ ቀን እንኳን ለእኔ ተከራከራችሁ አታውቁም። እኔ ለማጥፋት ነው የምትነሱት። ይህን ያክል ቅናት ምን ያደርግላችኋል? እኔ ነው ይዘኝ እግዚአብሔርን የማልቀስ አልፈልግም ነበር

ይህን ያህል በዚህን ያህል እናቷ አንጠ እኔ ግዴታ እኮ ስለ እናቴ ስለ አባቴ መጥቼ የማውራ ግዴታ እኮ የለብኝም። እኔ እናቴንም ጠልቻ አላቅም፣ ግን እልህ ስለ አስያዛችሁኝ ባለ መብሰል ባለ ማወቅ በእልህ ተናድ እንጂ አዎ እናት ሾሮ ምን እናቴ ሮ ምና በቀ ስለምትጨቀጭቁኝ ሞጣ ምዛጋ እናቱ አደሬናት ሲል ገብቼ እናቴ አደሬናት ብያለሁ። ምንም በቃ እልህ ሰውን ስለምታስይዙ ማንም በእናቱ የሚያፈር የለም። ኦኬ ደደቦች፣ ማንም በወለደው እናቱ የሚያፈር የለም። እንኳን እንኳን ተንከባክበው አብረው ከስራችሁ ቢያድጉም ቢያድጉም እንኳን እናት እናት ናት። እኔ እናት አላሳደገች፣ ግን እናት እናት ናት። እንደዚህ አይነት ሜንታሌ ድድብና ሜንታሌ የለብኝም ደደቦች። እኔ የሚያናድዱኝ የኛዎቹ ናቸው። እኔ ጎጃም ልጆችን ምን አድርጊያቸው እንደሆነ አላቅም። ምን አድርጊያቸው? እነሱ ናቸው በቃ በየቦታው ቪዲዮውን ከጠላት በላይ የሚያዞሩት። ምንድን ነው ፍላጎታቸው? ከኔ ምንድን ነው? ለእናንተ ደስ እንዲላችሁ ብዬ ግዴታ የእናንተ ጎጥ መጥራት አለብኝ ለእኔ እንድትቆሙ። ከዚህ በፊት እኮ ሰው እኮ እየተናደደ ስንቱ እኮ ስም ሲሰጠው እኮ ብዙ ነገር ብሏል። ከዚህ በፊት ሰይድ ወረባቦ ሲሰድቡትኝ ዝም ብለው፣ ኦሮሞ ኦሮሞ እያሉ ሲሰድቡትኝ፣ አዎ ኦሮሞ ነኝ ቢለው ቪዲዮ አልሰራም። ቪዲዮ እኮ አሉ ሰው እልህ ስታዚ ሶኬ ጋይስ አደውሉ ሶኬ ይጣልኝ ይጣልኝ፣ ችግር የለውም። አይኖም ሶኬ ችግር የለውም። አንዴ ቆይ፣ ምንድን ነው ፍላጎታችሁ? ምንድን ነው ይህን ያህል የሚያስቀናችሁ? ለምንድን ነው እንደዚህ ልትሞተው የደረሳችሁ? በቃ ታውኳችሁ እኮ ፖለቲካችሁን አብኩት። በቃ አትደውልብኝ፣ አትደውሉብኝ። በእናታችሁ ነርቬን አትንኩት፣ ተውኝ፣ አትደውልብኝ። ሰው ይሄ ችግር የለው፣ ይውጣልኝ። አልቀሽም፣ ተናድጄም ይውጣልኝ። ክፉ ነገር አልናገርም። ምኔ፣ ተውኝ፣ አትደውሉብኝ። ክፉ ነገር እኔ አልናገርም። ከስህተት የተማርኩ ሰው ነኝ።